የብልጽግና ፓርቲ እሳቤዎችና ኢኒሽቲቮች በዝርዝር የማልነካቸው በወፍ በረር የማስታውሳችሁ፣ ግን የሚያስደንቁ ኢኒሽቲቮች ነበሩ። የበጋ ስንዴ በክረምት በወጉ ስንዴ አርሳ የማታቅ አገር ለምን ክረምት ብቻ በበጋም ማረስ አለብን የሚል እሳቤ የጀመረችው በለውጡ ማግስት ነው። የሌማት ትሩፋት በዶሮ በእንቁላል፣ በወተት መትረፍረፍ እንችላለን የሚል እሳቤና ጅማሮ የጀመረችው ከለውጡ ማግስት ነው። ግሪን ሌጋሲ፣ ጽዱ ኢትዮጵያ፣ የከተማና የገጠር ኮሪደር፣ ስቶክ ማርኬት፣ ሶቨሪን ዌልዝ፣ በጣም በርካታ ኢኒሼቲቭዎች የኢትዮጵያን ኢኮኖሚ የኢትዮጵያን የወደፊት እጣ ፈንታ የሚወስኑ ጅማሮዎች በብልጽግና ተጀምረዋል ተጀምረዋል ብቻ ሳይሆን የሚታይ ውጤት የሚታይ ፍሬ ማምጣት ጀምረዋል። የመጀመሪያው ስብራትና የተማር ነው። በሙሉ አንቀዳም። በሙሉ ብንቀዳ የኮሪደር ዴቨሎፕመንት ግሪን ሌጋሲ የበጋ ስንዴን ከማል ልንቀዳ እንችላለን። ሁሉ አይቀዳም። ፐርስፔክቲቭ ሀሳብ ይወሰድና በእኛ ተጨባጭ ሁኔታ ይቀየራል እንጂ ሁሉም መቅዳት ብንሞክር አንዱንም ሳናሳካ ጊዜያችን ያልፍ ነበር። ብልጽግና ፓርቲ ከነበሩ ፓርቲዎች ተለይቶ ተምሮ ተሽሎ ልቆ እንዲገኝ አድርጎታል። በአንድ እጅ በጣት የሚቆጠር ጊዜ ነው። ባለፉት አምስት ዓመታት በአንድ እጅ ጣቶች በሚቆጠር ጊዜ ውስጥ ብልጽግና ያሳካቸውን ድሎች በሁለት እጃችን አፍሰን አንጨርሰውም።